ወሰደች የሄርሜላ ጓደኛ ማለት ነው። ዛሬ ቤተሰብ ከባድ ነገር ነው ይዤላችሁ የመጣው። ካስታወሳችሁ የሆነች ቦታ ጅራ ያላች ልጅ ጋር ደውዬ ወርቅ እንደምትገዛ እንደሚገዛላት አብርሃም መኪና እንደሚገዛና የነገረችኝ ልጅ አለች። ካስታወሳችሁ መጨረሻል ቪዲዮም ገብታችሁ ማየት ትችላላችሁ እና እሷ ጋር ጠዋት ደውዬላት ነበረ አላነሳችልኝም ግን እኔ ብዙ ብዙ ነገሮችን እየሰማው ነው ያሉት እስቲ አሁን ካነሳችልኝ እስቲ ሁሉን ነገር ከእሷ ለማጣራት ወስ እፈልጋለሁ ማለት ነው ለምን ዶ ታቃላችሁ ሩታ እየተሸወደች ነው ያለችው እዚህ ጋር ሩታ በጣም እየተሸወደች ነው ያለችው ምንድን ነው አሁን ነገ ተነጎዳ ሌላ ነገር ሊፈጠር ስለሚችል ምንድን ነው ይሄ የዚህ ወርቅ መንስኤ ምንድነው ለምንድን ነው? ይሄ ሴራ የተሴራው። ወርቁ ላይ ለምን ትሴራ ትሴረበት? ምንድን ነው ሀሳቧ? ሄድሜላ እስቲ ሁሉን ነገር እሷ ስለምታውቅ እስቲ ካነሳችልኝ አሁን እንስማትና እስቲ ምን እንደ ምንምትልን ጠይቃታለሁ። ምንድን ነው ነገሩ አለን፣ እኔ ያልገባኝ ነገር ሁሉን ነገር እናጣራና እስቲ ምን እንደሚባል እንሰማለን። ሄሎ ሄሎ፣ ሰላም አለን እግዚአብሔር ይመስገን። አስታወሽኛ። ባለፈው ደውዬልሽ ነበረ። ይቅርታ ይቅርታ፣ ጨቀጨቅንሽ አይደለ? ይቅርታ እውነት። አዎ ከይቅርታ ጋራ ማለት ነው እኔ እኮ አይደለም ወርቅ ብዙ ነገር እንደሚያደርግላት ተናግር ያለው፣ ግን ያችን ትልልቅ ነገር እና ብዙ ችግር የምታመጣ ነው። ሄርሜላ ማለት ነው። አዎ ሄርሜላ እሺ። ሩታ የምትባሉ አምሳም መቃዝን ወሬል አጣ ታመጣለች። አንድ ደግሞ ሻዊት ደግሞ የምትባላለች። እሺ በቃ እንዳለ እኔ የማያደርጉት ነገር የለም። በጣም እልህ ይዟታል። በጣም እልህ እልህ ይዟታል። ኦኬ። ማን አንዴ ከዚህ አንዴ ከዛ ሶስቱ ሆነ በቃ። በወሬ ልጁን ያሳብቅታል። እና አሁን ቆይ፣ ትናንትና ወርቁ አብርሃም እውነት ወርቁን ገዝቶላት ነው ወይስ የገዛለች የገዛችው ሄርሜላ ነች? አብርሃም ነው የገዛው። አብርሃም ነው የገዛው። ከፈለጋችሁ፣ ከፈለግሽ ታክቱን እልክልሻለሁ። ምንድን ነው እንዴት? እሱ ለመግዛት ያንሳን እንዴ ወርቅ? ኧረ አንስም። አይ እሷ እኮ አሁን ያቺ ሸዊት የምትባለዋ ሄርሜላ ጋ ሩታ ጋር ሄዳ እንግዲህ ብዙ ብዙ ነገሮች ነው ለሩታ የነገረቻት። በቃ እኮ ሸዊት የምትባለው ደግሞ እሷ ደግሞ አሁን አዲስ አዲስ የመጣችው ናት። እሷ ደግሞ አሁን በቃ ተነስቶባታል። ከእሷ ጋር እየሄደች በቃ የማይሉት የማይፈተፍጡት ነገር የለም። ስለዚህ ነገር ኃይለኛ ነገር እየሄደች እሷ ጋር እዛ ጋር እየሄደች ሸዊቷ በቃ ኃይለኛ ነገር ነው የምታበጣው። እግዚአብሔር እንግዲህ ሆናቸው። እሱም ደግሞ ኮስተር ቆፍጠና አይልም፣ ይለጠለጣል በቃ እንግዲ። በጣም ያሳዝናል። እና አሁን ቆይ እኔ የምለው ማለት ነው ያው ሄርሜላ ብዙ ነገሮችን እያሰበች ነው አብርሽ ላይ። ለምን እርጉዝ ነኝ እርጉዝ ነኝ በሚል ጫወታ ልትጫወትበት ነው። ግን ይሄ ነገር እውነቱ እንደ እርጉዝ ነኝ ምናምን የምትለው ነገር እኮ እኔ ማለት ከብዶኝ ነው እንጂ ሲጀመር እኮ ሁለቱ እኮ በጣም ብዙ ሩቀት ሄዷል። እናትየውም አሁን እየተጠራጠረች ነው ያለችው። ልክ በፊት ሩታ እንደሚያደርጋት ነው ሄርሜላ እያደረጋት ያለው ያቀለሸልሸኛል ትላለች፣ አንዴ ትሮጣለች፣ እኔ ተቅባት ብጣለች። በጣም በጣም ያሳዝናል እና አሁን ይህ ወሬ የምታስተላልፉ ማለት ከሩታ እየወሰደች ሻዊት፣ ሻዊት ትባላለች። በቃ ሻዊት አለች መሀላቸው፣ የሄርሜላ ጓደኛ ማለት ነው። ጠይም ጸጉር አረጅም የሄርሜላ ጓደኛ ነች። አዎ አዎ አዎ፣ የማመጡት ነገር የለም። እኔ ግራ ነው የገባኝ እንግዲህ እናትየውም በቀን በቀኝ የደም ግፊት መድኃኒት እየወሰደች ወሰ መከራውን አይታለች። የአብርሻ የአብርሽ እናት ኦኬ፣ ያው ትናደዳለች ማለት ነው። እና ልጅ አለን እንዴት አትናደድም? አሁን እንደውም ተያይዞ ለመሄድም እያሰቡ ነው ከዚህ ሀገር። እኔ እኮ አሁን እኮ አብርሽ እኮ እየተመለሰ ባለ ሰዓት ላይ ለሩታ እየተመለሰላት ነው መኪና እየገዛ ወርቅ ሰፕራይዝ አድርጎት። አሁን ሩታ ምንድነው? ወርቁን ለምንድን ነው ያላመነችው? እኔን እኛ መጣውልኝ ሲል ማመን ነበረባት አይደለ? አዎ፣ ግን ማመን ነበረባት ች ልጅ ደግሞ የራሷ ችግር አለ ማንም የማያውቀው የራሷ እሱ ላይ ያገኘችበት ነገር አለ። ለእናንተ ይሄ ይሄ ነው ማለት እኛ ደግሞ ማንም ሰው ደግሞ አይፈልግም። አንድ ነገር ሲባል ሚዲያ ላይ ነው የምታወጡት እናንተ ለዛ። አንድ ሚስጥር አለ። እሱን ደግሞ እንግዲህ እግዚአብሔር እሷ አሁን በነፍስ አባትን በምንም እንግዲህ ልናስመክራት ነው የተጠራጠረችበት ነገር አንድ ነገር አለ። በቃ ይሄ ነው ማለትም እኔም አልችልም። ኦኬ ሚስጥር ነው እሱ እሱ ሚስጥር ነው። አንቺ ግን ምንድን ነሽ ለእነሱ እኔ ሁሌ የደወልሽ ልቤ የምታወልቂ እኔ የሩታ ጓደኛ ነኝ። እሺ አንዴ ማነሽ ያልሽ አንዴ ደግሞ ሁለት ሶስት ስም ነው የምትነግሪኝ። ሌላም ልጅ አለች ደግሞ ምትደውልልኝ ሌላ ልጃለች ምትደውልልች ልጅ አለች። ኧረ አልሰጠውም አልሰጠውም፣ ስልክሽን። እሺ፣ አመሰግናለሁ እህቴ። እሺ፣ እሺ፣ ቻው፣ እሺ፣ ቻው። እንግዲህ ሰምታችኋል። እኔ በጣም ህኔ እንጃ፣ ብቻ አላቅም፣ ብቻ አላቅም ምን እንደሚፈጠር ሩታና ብርስ ላይ ምን እንደሚፈጠር ሄርሜላ ምን እንደምታመጣ። ብቻ እንጠብቃለን። ለማንኛውም ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳቸዋለሁ። ቻው ቻው።